ሰደበ አድገ እያመለክ ያለው ምክንያቱም ኢሳያስ ትንቢተ ኢሳያስ ምዕራፍ 53 ላይ ይነግርሃል እንዲቆጣ ነው ያለው አምላክ አይደለም ችግር የለውም አምላክ አይደለም ቀጥ ቀጥ ትቀጥላለህ ጨርሰህ ትወጣለህ ዛሬ ነብዩ መሐመድን ማንቋሸሽ አይቻልም ሃይማኖት እንዲሰደብ እንዲንቋሽሽ አይፈቀደም በእኛ ግን አምላካችን ተሰድቧል ፈቅሟል እንዲሰደብ እንዲንቋሽሽ ለአምላክ ክብር ዝቅ እንዲል መጽሐፍ ቅዱስ ኦኬ፣ ነቢዩ መሐመድን አንድ ሰው ቢያንቋሽሽ ምንድን ነው የሚደረገው? ወይንም ደግሞ ቢናገር አይፈቀድም ብለሃል። ሱራ አምስት ሰላሳ ሦስት ላይ ይገደላል። እጅና እግሩን እያፈራረቁ መቁረጥ ነው አደለ? መሐመድን የተናገረ ምክንያቱም እስልምና እስልምና ነቢያቶችም አላህም የተከበረ ነው። እንደ ክርስትና የተዋረደ አምላክ አይደለም። ክርስቲያኒቲና ጠየከኝ አይደል ጠየቀኝ አይደል እየመለስኩኝ ነው አዳም አዳምጥ ኦኬ እስልምናን እኔ እንድወድበት ያደረገኝ ትልቁ ትልቁ ነገር አምላክ እንዲንቋሸሽ ነብይ እንዲንቋሸሽ አይቻልም አይፈቀድም ያንተ ደግሞ የምታመልከው አምላክ የተንቋሸሸ የተዋረደ ክብሩን የጣለ ኦኬ እንደዚህ ነው የምታምነው እምነትህ ስለሆነ ማለት ነው ይሄ ነው ልዩነታችን። እስልምና ላይ ያለው ጥሩ ጥሩ ሁኔታ ይሄ ነው። ትልቁ ነገር ትልቁ ነገር ይሄ ነው። አምላክ የተከበረ ነው። መልካም። ያ ጉዳይ ምንድን ነው? እሱ ወደ እስልምና እንዲገባ ያደረገው፣ ወደ እስልምና እንዲገባ ያደረገው ምንድን ነው? እሱ በእስልምና ውስጥ ሙስሊምን እስልምናን መንካት፣ አላህን መንካት፣ መሐመድን መንካት ወይንም ደግሞ አስተምሮቱን መንቀፍ እና መተቸት እጅና እግር እየተፈራረቀ የሚቆረጥበት ሰዎች የሚታረዱበት ሱራ አምስት ሰላሳ ሶስት ሱራ አራት ሰማኒያ ዘጠኝ ሱራ ዘጠኝ ሰላሳ ሀያ ዘጠኝ ተፍሲር እብን ከሲር እብን አባስ ማየት ይቻላል። ማሳደድ ማሰቃየት፣ ይሄ ጤናማ ነው? የሰላም ሃይማኖት ስለሆነ እስልምና ይህንን ማድረግ ሱናናና አምላክን የተሳደበ ሰው ይቀጣል። አምላክ አይሰደብም፣ ነቢያቶች አይሰደቡም። ጠያቂነህ ጥያቄ ነው መጠየቅ ያለበት ሌላ አትችልም፣ መናገር አትችልም። ስለ ስልም ጣልቃ ትግባ ለስልምና ለመናገር ወደ ስልም እንድትሄድ ያደረገ አራጅ ወደሆነው እምነት እንድትሄድ ያደረገ ነቢያቶችን ተተናገርክ አንድ ሰው ሰው ባይገልህ መላእኮች ይገሉሃል። ሰው ባይገልህ መላእኮች ይገሉሃል። ተሽሎህን የገባኸው ማለት ነው። ቪዲዮን ቀጥይ። እሺ ገዳይ መሆኑ እስልምና የተሻለ እንዲሆንና እንዲመርጠው አድርጎታል። አምላክ አምላክ ይገላል ያድናል፣ ይገላል ያድናል። አምላክ አላልኩም አምላክ አላልኩም። ነቢያቶችን ነቢያቶችን ከተሳደብክ አላህ ነቢያቶችን ከተሳደብክ ትቀጣለህ፣ ትቀጣለህ። ቅጣቱ ምንድን ነው? ቅጣቱ ምንድን ነው? ካንተን እንደሚጠብቅ ቅጣት ማለት ነው። ኦኬ፣ ትቀጣለህ። ቅጣቱ ምንድን ነው? አሀ እኔም ከሚታረዱት አንዱ ነኝ። ለካንተ ጠብቀ ቀጣታሁ በብሉይ ኪዳንም ያለ ነው፣ የተለመደ ነው። አምላክ አይሰደብም፣ አይንቋሸሽም፣ ጣዖት አይመለክም። መጽሐፍ ቅዱስ ላይ የሃይማኖት ዲሞክራሲ የሚባል ነገር የለም። የሃይማኖት ዲሞክራሲ ባይብል ላይ የለም። አሁን ቪዲዮ ልክፈተው። መጽሐፍ ቅዱስ ላይ ጣዖት ያመለኩ ይገደላሉ። መጽሐፍ ቅዱስ ላይ ታውቃለህ። እኔ ዲሞክራሲ እንዳለ ላሳይህ፣ ክርስቶስ የተናገረውን ላሳይህ። ዮሐንስ ወንጌል ምዕራፍ 6 ቁጥር 61 ላይ፣ መጽሐፍ ቅዱስ ላይ ጣዖት ያመለኩ ሰዎች ይገደላሉ፣ ይገደላሉ። የበዓል ነቢያት፣ ጣዖት ማምለክ አጥያት፣ ስለዚህ ያስገድላል። አራ ቶ ሌላ ጥያቄ፣ እነሱ ሰዎች አስረዳ። ሌላ ጥያቄ ያስገደላቸው ነው የሚያውቀው ስልምና። ለመሳደብ ከሆነ የበዓል ነቢያት ለምን ተገደሉ? ንገረኝ። የበዓል ነቢያትን ጠቅሰሃል። ለምንድነው የተገደሉት? እሱን ስልምና ሊያሳየሃለው። ነገር ግን ስላመለኩ ዋና ምን አይነት ጣሁት ጣዖትን፣ የተቀረጸ ጣዖት፣ በዓል የሚባል የበዓል ምንድን ነው? እሱ እሱ የሚደረግበት የተቀረጸ ጣዖት አይደለም። የሚደረግበት ሴሬሞኒውን የምን ሴሬሞኒ አታውቀውም? የምን ሴሬሞኒ አታውቀውም ማለት ነው? ምን ኤልያስ በአካብ ዘመን አምላኪዎችን ገሏል? አልገደለም? ኤልያስ የበዓል አምላኪዎችን ገሏል? አልገደለም? የበዓል ነቢያቶች ምንድን ነው ያደረጉት? ገሏል? አልገደለም? ጥያቄ

ነበረ አልነበረም? እራሳቸው ተወራርደው ነው ነው የሞቱት። አይደለም ተወራርደው ነው አይደለም፣ አይደለም። ለመገደላቸው ምክንያት መስዋዕት አቀረቡ፣ መስዋዕት አቀረቡ። ይሄ ለመገደል መስፈርት አይሆንም። መስዋዕት አቀረቡ። የኤልያስ አምላክ ሰማ። ቆይ የኤልያስ አምላክ ሰማ፣ መስዋዕቱን በላ። ይህን ታምር ተመለከቱ። ኤልያስ ግን ወዲያው ምን አደረገ? የጣዖት ቆይ ቆይ ቆይ አንዴ፣ የጣዖት ካህናቶችን የጣዖት ካህናቶችን ያዛቸው፣ አስያዛቸው። ካስያዛቸው በኋላ ገደላቸው፣ አረዳቸው። ሶ አሁን እኔ ጥያቄ ኤልያስ ለምን ቆይ ቆይ ቆይ ቆይ ኤልያስ ያህዌ አዞት ነው አደለ ጣዖት ያመለኩትን ሰዎች የገደላቸው ማን አዞት ነው? ስ መልካም የበዓል ነቢያቶች ማለት ሁሉንም የሃዌን ያዌ ብሎ ነው የሚያምነው። ይሄ ልጅ ወንድማችን አሁንም ከክርስትና ብዙም ማራቅም እንደገናም ደግሞ ማስረጃ ታመጣለህ፣ ማስረጃ ታመጣለህ። አስቀድመው ምን አድርገው ነበረ? ሁሉንም ነቢያቶች ገለው ጨርሰው፣ ኤልያስ ብቻ ነበር የቀረው። ከኤልያስ ጋር ውድድር ገቡ። ወንድማችን እንደነገረን ደግሞ ምን አደረገ? ያዌ የኤልያስን መስዋዕት በላ። ስለዚህ ኤልያስ ትክክለኛ ነቢይ እንደሆነ ወንድማችን ያምናል ማለት ነው። እንደኛ ሀሳብ እንደሆነ ያምናል። ይሄንን ሳታውቅ ነው እስልምና ስጥር ላይ ገባው። አዳም አዳም፣ እስኪ ቆይ ቆይ፣ ኤልያስ ኤልያስ በእስልምናም ነቢይ መሆኑን አታውቅም። ማስረጃ ጠይቃለኝ። ከስልምና ኤልያስ እውቀት ላይ እየለካ ስለሆነ ኤልያስ የሚባል ነቢ ከቁርአን ወጣ እናሳኛል። አንቺ ልጅ ለመዝማትም ቆይ ጣልቃት ግቢ። ማማዬ ሴቶችን አከብራለሁ። ነበር የሚያደርጉት ህፃናትን እያረዱ። እነኚህ ሰዎች ምን የሚያደርጉ ናቸው? ህፃናትን የሚያርዱ ነበሩ። ሰዎችን እያረዱ የሚሰዉ እንጂ ስላም ማምለካቸው ሳይሆን የበዓል ነቢያቶች ማለት ሰዎችን የሚያርዱ መናቸው። መረጃ አምጣ፣ ህጻናትን እያረዱ ይሰዉ እንደነበር መረጃ አምጣ። መልካም መረጃ ብሰጥ ምንድን ነው የምታደርገው? መረጃ አምጣ አምጣ። ጃስልምናለቀለ እኔ ጠይቄ ቅድም ጠይቀኝ አምጥቼ የዮሐንስ ወንጌል ምዕራፍ አስራ ስምንትን አሳይቻለሁ። ህጻናትቆቆቆይህጻናትን ይሰዉ እንደነበረ አንተ መጽሐፍ ቅዱስ አምባት ላይ አቃለው አሳይ። ዘመን በአካብ ነው ያለው። ትንቢተ ኤርሚያስ ያለው ከኤልያስ በኋላ ነው። ይህንን እንኳን አታውቅም። ተረጋጋ። ትንቢተ ኤርሚያስ ያለው በእነ ህዝቅያስ ዘመን ነው። እሺ፣ በእነ ህዝቅያስ ዘመን ነው። እኔ የምለው ከዛ ዳግም እሰጥሃለሁኝ። በዓለ ነቢያት ምን እንደሚሰሩ ኤልያስ የገደለበት ቦታ ላይ አምጣልኝ። ህጻናቶችን ይሰው እንደነበር ፕሊስ አዳምጥ የበዓል ነቢያቶች እንዴት መጽሐፍ ቅዱስን ሳታውቅ፣ ቆይ ቆይ ሳታውቅ ሌላ ቦታ ሄደ ሌላ

ሆን ብዬ ነው ያስጨወኩት። ከነገሥት ነው የፈለገው። ከነገሥትም እደግመዋለሁ፣ ግን ይህንን አንብቡ። ልጁ ምንም እንደ ማያውቅ እንድትረዱ ነው። አምጣ እስቲ አምጣ። ጎበዝ አንድ ሚዩት አድርግ። ወገናችን፣ እኔ ያላዘዝኩትን የተናገርኩትንም፣ ያልተናገርኩትንም ወደ ልቤ ያልገባውን የሚቃጠለውንም መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን ልጆቻቸው ለበዓል ምን ያደርጋሉ? ያቃጠሉ ልጆቻቸውን በእሳት የሚያቃጥሉ ናቸው እ እንጂ ስለማምለካቸው አደለም። ይሄ ወንድማችን ግን ኤርሚያስ ላይ ስለተጠቀሰ፣ እሱ ነገስት ላይ ስለጠቀሰ አይቀበልም። እሱ የጠቀሰው ምዕራፍ 18 ላይ ነው ምዕራፍ 17ን አለማንበብህ ንጽጽር አለሙ ስገባ ምዕራፍ 18 ማለት በፊት 17 ት ይቀድማልና

ወንዶችና ሴቶች ልጆቻቸውን ምን አደረጓቸው ይላሉ። ወንድማችን አረ ጉዳይ ዳይንገረን እውቀት ስላለው ምዕራፍ አስራ ስምንት ከማለት በፊት አውዱ ምዕራፍ 17 ይጀምራል። ምን አደረጓቸው? ወንድማችን አረ ተናገር። ምን አደረጓቸው ይላሉ። ወንድማችን አረ እየሰማው ነው። ብሮኔ መጽሐፍ ቅዱስ እያወጣው ነው። ማንበብ ትችላለህ እኮ አንበብ። ነው እኔ መጽሐፈ ነገስትን ምዕራፍ አስራ ሰባትን እያወጣው ነው። የገደለበትን ቦታ እያወጣው ነው። አንተ መረጃ ማቅረብ ትችላለህ። አይዞ ቆይ ቆይ ቆይ አንድ ጊዜ ምንድነው የተጠያየቅንበት ፖይንት? ምንድን ነበረ የተጠያየቅንበት ነጥብ? ኤልያስ የባዓል ካህናቶችን የገደለው ህፃናትን እነሱ ይገሉ ስለነበረ ነው ነው ያልከው፣ እንዳትረሳ። ምን ይገሉ ስለነበረ ህፃናትን ይገሉ ስለነበረ። ይሄ የሚያውረው ምንድን ነው? ቆይ አንዴ፣ አንድ ጊዜ ይሄ የሚያውረው ምንድን ነው? መስዋዕትን ቻቸውን በሰዓት መስዋዕት ያቀርቡ እንደነበረ የሚናገር ነው ኤልያስ የተበቀላቸው ግን ካህናቶቹን አድርጎ አይገናኝም አንተ የምታመጣው ጥቅስ አይገናኝም የበዓል ነቢያቶች ባሌሉበት ነው እንዴ መስዋዕት የሚያቀርቡት መስዋዕቱ በማምና አማካኝነት ነው የሚቀርበው ያለ ነቢያቶቹ ነው እንዴ መስዋዕት ይኸውልህ መስዋዕት ልጆቻቸውን ቢያቀርቡም ባያቀርቡም ኤልያስ መግደል ጋር የሚያገናኘው ነገር የለም ልጆቻቸውን ቆይ አዳምጥ። ልጆቻቸውን የሚያደርጉት ቆይ ቆይ ቆይ ከመግደል ጋር የሚገናኝ የለም። ስለዚህ አይገናኝም። እግዚአብሔር ደግሞ ትውልድ እንዲቀጥል ይፈልጋልና እንዳለ ነቢያቶቹን ገልጠው ጨረሱ። ሕፃን ሲወለድ ደግሞ ምን ያደርጋሉ? ያርዳሉ። እያረዱ ደግሞ እነ ነቢያቶቹ ምን ያደርጋሉ ምዕመኖቹ አይደለም የተገደሉት። እነህ ነቢያት የተባሉት እንደሚያደርጉት እየዞሩ የሚያስተምሩትም ባይዞ ያታቀውም ላይ አስቀድሞ ተነግሯል። ሕፃናትን እየዞሩ የሚያርዱና መስዋዕት የሚያቀርቡ ናቸው። ልናገራ ብሮ ሪስፖንድ ላር ሲባል ሪስፖንድ ላርግ ምን አገናኘው? ቪዲዮ ወይስ በቃ አንተ ብቻ ነው የምታወረው? ሚውት ላርግ ማስረጃ ብለጠየቅ ማስረጃ ተከፈተልህ። አሁን አንድ ጊዜ ሪስፖንድ ላርግ፣ ለተናገረው ንግግር ሪስፖንድ ላር። ኦኬ፣ እፎይ በብሉይ ኪዳን የባዓል እንትሮች ባዓልን የሚያመልኩ ሰዎች አንደኛ አሕዛቦች፣ አሕዛቦችም አሉ። እስራኤላውያኖችንም አስለምደዋቸዋል ልጆቻቸውን መስዋዕት ያደርጉ ነበር የኔ ጥያቄ ምንድነው ምንድን ነው ነቢያቶቹ የተገደሉት የጦርነት ጦርነት አይደለም ነቢያቶቹ የተገደሉት የጣዖት አምልኮ ነቢይ ስለሆኑ ነው ነቢያቶች ስለሆኑ ካህናቶች ስለሆኑ ነው እነዚህ ካህናቶች የተገደሉበት ምክንያትና ህፃናቶቹ የታረዱበት ምክንያት የተለያየ ነው ህፃናቶቹ የሚታረዱ ለመስዋዕትነት ነው ሴክሪፋይ ነው የሚደረጉት ኤልያስ ግን የገደላቸው መስዋዕት ስለማድረግና ስላለማድረግ ጉዳይ ሳይሆን የጣዖት አምልኮ ተከታይ ስለሆኑ ሪቬንጅ ወሰደ፣ ገደላቸውና ጠፋ፣ አምልጦ ሄደ። አሁን ምንድን ነው የኔ ጥያቄ፣ ያህዌ ኤልያስን ግደል ያለው ትክክል ነው ወይ? ረድ ያለው ትክክል ነው ወይ? ይህን መልስ ረስ እንዳያችሁት 18 ከመባሉ በፊት ወንድማችን ጉዳይዲያ 17 ይቀድማል እና አውዱ የበዓል ነቢያቶች መስዋዕት የሚቀርበው ባይዘ በዛ አስፈፃሚ አካላት ነው። ከሚያስፈጽሙት አንዱ ደግሞ ነቢያቶቹ ናቸው። ምንድን ነው እሱ መስዋዕቱ የሚቀርበው ህፃን ልጆች ናቸው።